ኢትዮጵያ በሁሉም መስክ አሁን ላይ እያስመዘገበችው ያለው ውጤት ሉዓላዊነቷን ከማስከበር አልፎ በምጣኔ ሀብት ረገድ ጭምር ጠንካራ ሀገር መሆን የሚያስችላትን አቅም ፈጥራለች። የሆሚቾ ጥይት ማምረቻን የጎበኙት የፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በስፋቷ በታሪኳና በሀብቷ ልክ ራሷን ጠብቃ ለትውልድ መሸጋገር መቻሏን ማረጋገጥ እንደሚያስፈልግም በዚህ ወቅት ተናግረዋል። በተለይ አሁን ላይ ኢትዮጵያ ወሳኝ የሚባሉ ተተኳሾችን ለሀገር ውስጥ ፍላጎት ከማምረት በላይ ለውጭ ገበያ በሚሆን መልኩ በተደራጀ መንገድ እያመረተች መሆኑንም ጠቅላይ ሚኒስትሩ አብራርተዋል። ዛሬ ኢትዮጵያ ክላሽ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም፣ በጣም ዘመናዊ ሮቦቲክስ፣ የትራዲሽናሉ ሳይሆን፣ በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ተተኳሽን በሀገር ውስጥ የማምረት አቅም መፈጠሩ በተለይ የሀገር ሉዓላዊነትን ከማረጋገጥ ባለፈ ለማንኛውም ወታደራዊ ዘመቻ አስተማማኝ ደጀን በመሆን የኢትዮጵያን ስጋት መቀነስ መቻሉንም ጠቅላይ ሚኒስትሩ አስረድተዋል። እኔ ወታደር ነኝ ይገባኛል በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ እና አሁን ኢትዮጵያ ስጋት የለባት ጭንቅላት ያላቸው ልጆች አሏት ጀግና ጀግና ወታደሮች አሏት ከግብአት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች ኢትዮጵያ በምጣኔ ሀብት ረገድ ስኬት ላይ ደርስበታለሁ ብላ ከወጠነቻቸው አምስት የኢኮኖሚ ምሰሶች ውስጥ አንዱ ኢንዱስትሪ ሲሆን በዚህ ዓመት ብቻ እስከ 12 በመቶ እድገት ያስመዘግባል ተብሎ እንደሚጠበቅ ጠቅላይ ሚኒስትር አብይ አህመድ የተናገሩ ሲሆን በተለይ በመከላከያ ኢንዱስትሪ ብቻ የመጣ ውጤት ደግሞ ተስፋ ሰጪም ስለመሆኑ ተናግረዋል። አክለውም ኢትዮጵያ ከመከላከያ ትጥቆች ባለፈ በምግብና መድኃኒት ምርቶች እንዲሁም በአልባሳት ላይ ከፍተኛ ትኩረት ሰጥታ በማምረት ራሷን መቻል እንደሚገባትም ገልጸዋል። ሶስት መሰረታዊ ጉዳዮች አሉ ሀገር ሁልጊዜም ቢሆን ማምረት የሚገባት አንደኛው ምግብ ነው። በቂ ምግብ የማያመርት ሀገር፣ ራሱን የማይመግብ ሀገር ለማንኛውም አደጋ የተጋለጠ ነው። ሁለተኛው ልብስ ነው። የራሱን ልብስ ማምረት የማይችል ሀገር ለአደጋ የተጋለጠ፣ ምክንያቱም ልብስ ሰው እስካለ ድረስ፣ ምግብ ሰው እስካለ ድረስ አይቀሬ ስለሆነ፣ ሶስተኛው መድኃኒት ነው። መከላከል ለተጠበቀው ሆኖ በመድኃኒትም ደግሞ ራስን መቻል ያስፈልጋል። ከዚህ ጋር ተያይዘው የሚያስፈልጉ ሌሎች ኢምፖርተንት አይተምስ አሉ። ነገር ግን በሁሉም መስክ እኔ አሁን ስመለከት በጣም ችግር የነበረ በቀላል ልናሟላቸው የሚገቡ ነገሮች ምላሽ እያገኙ ስለሆነ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ነው። ኢትዮጵያ ጀምራ እየጨረሰች ነው። በአንድ ዓመት ተኩል በሁለት ዓመት ውስጥ እንደዚህ አይነት ኢንዱስትሪ ማየት የራስን ፍላጎት ሸፍነው ኤክስፖርት የሚያደርግ ኢንዱስትሪ ማየት በጣም ጥልቅ ክብርና ኩራት ነው። ከመከላከያ ሰራዊት ሪፎርም መካከል ዋናው አቅጣጫ በመከላከያ ትጥቅ ረገድ ራስን መቻል እንደነበር ያነሱት የጦር ኃይሎች ጠቅላይ ኢታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያን አቅም ሙሉ ለሙሉ ማረጋገጥ ስለመቻሉ ገልጿል። ከዚህ ቀደም እንደ ሀገር ተተኳሽ ለመግዛት ከፍተኛ ችግር እንደነበር ያነሱት ጠቅላይ ኢታ ማዦር ሹም ፊልድ ማርሻል ብርሃኑ አሁን ላይ በሆሚቾ ጥይት ማምረቻ የተፈጠረው አቅም ያንን ሙሉ ለሙሉ ያስቀረና ራስን የመቻል ማረጋገጫ ስለመሆኑም ተናግሯል። ያኔ ጥይት ለመግዛትም ችግር ነው ምክንያቱም ወዳው ወጥተህ እንደ ከረሜላ አይደለም የምትገዛው። ፕሮሰስ አለው። የዛሬ አመት ይልሃል። አንተ የምትፈልገው አሁን ነው እና በጣም አስቸጋሪ ሁኔታ ነው የነበረውና በቢያንስ ቢያንስ በተተኳሽ ራሱን የማይችል አገር አገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንገንባ ብለን አሁን የምታዩትና የታየ ያለውን ኢንዳስትሪ አፕግሬድ በማድረግ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ አሁን ቢያንስ ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያ እና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ እነሆ ስራ ጀምረዋል። አሁን የተገነባው የኢንዱስትሪ አቅም ለትውልድ እንደሚሸጋገር ያስረዱት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሀገር ውስጥ አቅርቦት ባለፈ የውጭ ገበያን ታሳቢ ያደረገ መሆኑንም ገልጿል። አሁን የገነባ ነው የኢንዱስትሪ አቅም ኤክሰሲቭ ነው፣ ከእኛም በላይ ነው እና ለትውልድ አስበን ማርኬት አስበን ነው የሰራ ነው። በጣም በጣም ምርጥ ኢንዱስትሪ ተገንብቷል፣ ብዬ ነው የማስበው። የዚህ ኢንዱስትሪ ግንባታ ላይ የበላይ ኃላፊ ሆኜ ተሳክቶ ዛሬ ሳየው ለኢትዮጵያ ሕዝብና ለቀጣይ ትውልድ አንድ ነገር አበርክቻለሁ ብዬ አስባለሁ። በዚህ የሚቾው ጥይት ማምረቻ ኢንዱስትሪ እንደ ሀገር አዲስ የኢንዱስትሪ ማህበረሰብም መገንባት ስለመቻሉ ተመላክቷል። የዚህ ኢንዱስትሪ ማኔጅመንት ቲሙ በጣም ጠንካራ ነው። አዲስ ቲም ነው። ኦልሞስት አዲስ የኢንዱስትሪ ማህበረሰብ እንደፈጠርን አድርገን ነው የምንቆጥረው።